ደረቅ ጥብስ ሰርቻለው፣ ውሃ ያለው ጥብስ ሰርቻለው። ዛሬ ደግሞ አዋዜ ጥብስ ነው የሰራሁት። እስካሁን አዋዜ ጥብስ አለመስራት ያሳዝኖኛል፣ ምክንያቱም በጣም ቆንጆ ነው። የተጠቀምኳቸው ነገሮች ቀይ ስጋ፣ ቀይ ሽንኩርት፣ ቲማቲም፣ ሮዝመሪ፣ ቃሪያ፣ ነጭ ሽንኩርት በርበሬና ሚጥሚጣ ጨውና ቁንዶ በርበሬ። መጀመሪያ ሁሉንም ነገር ከታትፌ ነው ወደ ማብሰል የምቀጥለው። ቀይ ሽንኩርቱን በቁመቱ ከተፍኩት። ቲማቲሙን ደግሞ ተለቅ ተለቅ ያሉ አራት ማዕዘን አድርጌ ነው የከተፍኩት። ነጭ ሽንኩርቱን በደንብ አድርጌ ያደቀኩት፣ ቃሪያውን በቁመቱ። ከዛ በኋላ ስጋውን ደግሞ ቀጠን ቀጠን ብሎ ረዘም አድርጌ ነው የቆረጥኩት። ከዛ በኋላ ወደ ማብሰል ነው የቀጠልኩት። መጥበሻ ጥጄ ሲግል ዘይት አድርጌ ስጋውን ለብቻውን አበሰልኩት። መጀመሪያ ሮዝ መሪ ጨምር ያለው ሮዝመሪ ጣም ጥብስ ላይ በጣም ነው የምወደው። ስጋ እስከሚበስል ድረስ አዋዜ የሰራው በርበሬ፣ ትንሽ ሚጥሚጣ፣ ጨው፣ ቁንዶ በርበሬ ዘይትና ውሃ ቀላቂ ነው አዋዜውን የሰራሁት። ስጋ እስከዛ ድረስ በስሏል። ቀይ ሽንኩርት፣ ነጭ ሽንኩርትና ቲማቲሙን ከትቼ ትንሽ ካበሰልኩ በኋላ አዋዜውን ጨምሬ ትንሽ ውሃ ከልሼ ተጨማሪ ሮዝመሪ ጨምሬ ከደንኩት እንዲበስል። ከዛም ቂቤ ጨምር መጨረሻ ላይ ቃሪያውን ጨመርኩት እንዲበስል ስለማልፈልግ ከዛ በኋላ እንጀራ ላይ አድርጌ በላሁት።